ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የተከበራችሁ ተመልካቾቻችን ዛሬ ቅዳም ስዑር ነው ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ እንላለን የቅዳሜ እንግዳ ሰዓታችን ላይ ተገናኘን የዛሬ እንግዳችን መጋቢ አእላፍ ቀሲስ ፋሲል ታደሰ ናቸው ከእሳቸው ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት ጋብዛችኋለሁ ቀሲስ ለጊዜዎት በጣም አመሰግናለሁ እሺ እኔም አመሰግናለሁ እዚህ ቀበና መድኃኔዓለም ተገናኘን ዛሬ እንድናወራ የፈለግኩት በእርግጥ ወደ ኢየሩሳሌም ይዘን መሄድ ታሪክ ነው። እርሶ ላለፉት አስር አመታት ገደማ ይመስለኛል ትንሳኤን ኢየሩሳሌም የማክበር ልማድ አዳብረዋል። እርሶ እዛ ሲሄድ የሚሰማዎትን ስሜት በመጠየቅ ልጀምር። መልካም፣ አመሰግናለሁ። ለዛሬው ዕለትም ለብርሃነ ትንሳኤ ዋዜማም ያደርሰን አምላካችን ክብር ምስጋና ይግባው። እንግዲህ ኢየሩሳሌም እንደ እግዚአብሔር ቅዱስ ፍቃድ በኢትዮጵያችን አቆጣጠር ከ2007 ዓመተ ምህረት ጀምሮ በኢየሩሳሌም መታሰቢያ ድርጅት አስተባባሪነት ለመጓዝ ችያለው። የመጓዝበት አላማ አንደኛው ለመሳለም በረከት ለመሳተፍ ነው። ሁለተኛው ደግሞ በድርጅቱ የሚጓዙትን ተጓዦች ለማስተማርና ና ቦታውን ለማስጎብኘት ነው። እንግዲህ እንደ እግዚአብሔር ፈቃድ በአስሩ አመታት ከኮሮናው ጊዜ በቀር ማለት ነው በኢየሩሳሌም ትንሳኤን የማክበር እድሉ ገጥሞኛል ማለት ነው። እንግዲህ በጣም ልዩ ድባብ ነው። አስቀድሞ ገና ስለ ጉዞ ሲታሰብ ራሱ የሚካሄደው ቅድስት ሀገር ነው ኢየሱስ ክርስቶስ የተወለደበት ያስተማረበት የሞተበት የተነሳበት ድንግል ማርያም የኖረችበት ሐዋርያት የኖሩበት ወንጌል የተጻፈበት ካሳ የተፈጸመበት የሰው ልጅ የዳነበት ከዓለማችን ሁሉ ማይከለ ምድሮና ቅድስ ሀገር ኢየሩሳሌም ታጓጓለች። መጽሐፍ ቅዱስ የሚያነብ ክርስትና መንገድ ያለ ሁሉ ኢየሩሳሌምን ማይመኝ የለም። እንኳን በእኛ በአይሁድም ቅድስት ነች፣ በእስልምና ሃይማኖትም ቅድስት ነች። እኛ ደግሞ በይበልጥም የመድኃኒታችን ኢየሱስ ክርስቶስ የሰው ልጅ አዳነው በማይከለ ምድር በኢየሩሳሌም ነው ብለን ስለምናምን የሃይማኖታችን መሰረ ስለሆነ ያቺ ቦታ ቅድስት ነች ማለት ነው እና ወደ ተቀደሰው ስፍራ ሲኬሄድ በእውነት በጣም ያጓጓል፣ ደስ ያሰኛል። ብዙ ምድራዊ ነገሮችን ያስረሳል። ያንን ነገረ ክርስቶስን የሐዋርያትን ከእርሱ ጋር መመላለሳቸውን የፈጸማቸው ቃና ዘገሊላ፣ ደብረታቦር ያን ሁሉ በአይነሊና በመጽሐፍ ቅዱስን ሰማይ ኖርነውን እንድናስታውሰ ያደርጋልና የኢየሩሳሌም ጉዞ እጅግ በእውነት ከየትኛውም ጉዞዎች ልዩ ያደርገዋል። ቀዳም ስዑር ላይ በኢየሩሳሌም ምን ይከናወናል? ዛሬዋ ቀዳሜ ሁለት ዋና ዋና ነገሮች ይፈጸሙባታል። የመጀመሪያው ገብረ ሰላም ይባላል። ገብረ ሰላም በመስቀሉ ትንሳኤሁ አጋሃደ ቦቱ፣ በመስቀሉ ሰላምን አደረገ በቆላሲስ ምዕራፍ 1 ላይ በኤፌሶን ምዕራፍ 2 ላይ የተነገረውን ቅዱስ ያሬድ ያዜሞ ዜማ ዲቃውንተ ቤተክርስቲያን ዛሬ በማለዳ ሥርዓተ ጸሎት ሆኖ አከናወነው ነው። ከበሮ እየተመታ ጸናጽን እየተጸነጸነ፣ ዝማሬ ወረቡ ቀርቦ ገብረ ሰላም በመስቀሉ ተብሎ ሥርዓተ አምልኮ በማለዳ ይፈጸማል ማለት ነው። ቄጤማ በማዘጋጀት ሥርዓተ ጸሎት በማከናወን አባቶች ያንን ቄጤማ ባርከው ቄጤማው ለምእመናን ይታደላል። ይህ በመላ የኢትዮጵያ ቤተክርስቲያን ይደረጋል። በኢየሩሳሌም ደግሞ በልዩ ስነ ስርዓት ገብረ ሰላም የቄጤማ በዓል ተብሎ ዛሬ በማለዳው ይከናወናል ማለት ነው። ሕይወት ሚለመልምበት ነፍስ ሚለመልምበት ፍዳ ኩነኔ የጨለማው ዘመን ያለፈበት ሆነ በማለት ቄጤማ ስለሚታደል የቄጤማ በዓል ገብረ ሰላም የሚባለው ስለሚዘመር ገብረ ሰላም በጾም ስለሚዋል ደግሞ ቀዳም ስኡር የአክፍሎት ቀን ስለሆነ ደሞ የአክፍሎት ቀዳሚ እየተባለ ይዋላል ማለት ነው። ወደ ኢየሩሳሌም ሲኬድ አንደኛው ቀደም ሲል ያነሱልን ታሪኮች አሉ። እሱም መጋራት ነው። ሌላው ደግሞ ኢትዮጵያ በዚያ በርከት ያሉ ወደ ሰባት የሚሆኑ ገዳማት አሏት። እነዚህ ገዳማት ደግሞ የተሰሩባቸው፣ የቆሙባቸው ቦታዎች በራሳቸው ሌላ ታሪክ እንዳላቸውም እንዲሁ ይነገራል። ስለ ገዳማቱና ስላሉባቸው ስፍራዎች ደግሞ ጥቂት ሐሳብ እናንሳ። በጣም ጥሩ እንግዲህ በኢየሩሳሌም ኢትዮጵያ ወይም የኢትዮጵያ ቤተ ክርስቲያን ሰባት ገዳማት አሏት ዛሬ ለምሳሌ ቀዳም ሶር የሚከበረው የቄጤማ በዓል ማለት ነው ሌሊት ትንሰ በዓል በዋናነት የሚከበረው በራሱ ዴር ሱልጣን በተባለው ጥንታዊና ታሪካዊ ገዳም ላይ ነው። ሰባት ገዳማት ቢኖሩም በዋናነት ግን አብዛኛው ስርዓተ አምልኮና ምእመናንም ከኢትዮጵያም ከሌላም ቦታ መጥተው የሚያከብሩት በዴር ሱልጣን ነው። ሌላው ደብረገነት ኪዳነምረት ምረት በዚያው እንዲያውም የኢትዮጵያ መንገድ በሚባለው አካባቢ በአፄ ዮሐንስ የወርቅ ስጦታ የተሰራች ደብረገነት ቤተክርስቲያን ኪዳነምረት አለች። ሌላው እዛው አሮጌ ከተማ ኦልድ ሲቲ በሚባለው በዴር ሱልጣን አጠገብ ደግሞ መንበረ ጵጵስና፣ የጳጳሳት ማረፊያ ወይም ቢሮ ሀገረ ስብከት መመሪያ የሆነ ቅዱስ ፊልጶስ ታቦቶ አለ፣ ቤተክርስቲያን አለ። ሌላው ደግሞ ኢያሪኮ፣ ኢያሪኮ የፍልስጤም ግዛት ነች። ገዳመ ቆሮንቶስ አካባቢና የነኤልሳ ምንጭ መሳሰለ ያለበት ከሙት ባህር በተቃራኒ በዛ መንገድ የምትገኝ ነች። በኢያሪኮ ከተማ ውስጥ ደግሞ ወይዘሮ አማረች ዋለሉ በኋላ ላይ የመነኮሱ ኢትዮጵያዊት እናት የሰጡት የዘኪዎስ ቦታ የነበረ ዛሬ የቅዱስ ገብርኤል ቤተክርስቲያን የተሰራበት ቦታ ይገኛል። ቅዱስ ገብርኤል ቤተክርስቲያን አለ። ሌላው ዮርዳኖስ ጌታ የተጠመቀበት ባሁኑ አከላለል የዮርዳኖስ ሀገርና የእስራኤል ዮርዳኖስ ወንዝ ነው የሚለያቸው በዚያ ድንበር ላይ በእስራኤል ድንበር በኩል ማለት ነው። በጣም ሰፊ ቦታ የቅዱስ ስላሴ ቤተክርስቲያን አለ። እቴጌ መነን ያሰሩት ነው። በስድስቱ ቀን ጦርነት ጊዜ ግን በፈንጅ ተመቶ ፈርሶ አገልግሎት አቋርጧል። አሁን ግን የእስራኤል መንግስት ፈንጁን አጥርቶ ኢትዮጵያውያን እንዲገለገሉበት እንዲያድሱት አመቻችቷል። የቴ ገመነን መታሰቢያ ነው የሰሩት ነው። ሌላው ቤተልሔም ውስጥ ጌታ የተወለደበት አጠገብ እንደዚሁ የኢየሱስ ቤተክርስቲያን አለ። የኢትዮጵያ ቤተክርስቲያን ገዳም በኢየሩሳሌም መታሰቢያ ድርጅት በኩል የተሰራ ነው። ሌላው እንደዚሁ አላዛር የሚባል ቦታ ላይ የአቡነ ተክለ ሃይማኖት ቤተክርስቲያን አለ። ያ በአጼ ኃይለ ሥላሴ አማካኝነት የኢትዮጵያውያን መቃብር ቦታ እንዲሆናቸው የተሰጠ ነው። የኢትዮጵያውያን መቃብር ግን ያለ ቤተክርስቲያን ሜዳ ላይ ያርፍም እና ይልቅም በኦርቶዶክሳያን እምነታችን የአቡነ ተክለ ሃይማኖት ገዳም ተሰርቶ ደካሞች የሆኑ መናኝ አባቶቻችን ማረፊያ የሚሆንም እዚያም ገዳም ታንጿል ማለት ነው። እንግዲህ በዚህ መልኩ ኢትዮጵያ ቤተክርስቲያን ወደ ሰባት ገዳማት እንዳሏት ከነዚህ ሁሉ እንግዲህ አንዱና ዋነኛው ቅድም እንዳልኩት የዴር ሱልጣን ነው። ዴር ሱልጣን ማለት ደብረ ሱልጣን የባለስልጣን ቦታ የንጉስ ቦታ የታላላቅ ኃላፊዎች ማረፊያ ቦታ እንደማለት ነው። ዴር ሱልጣንን ኢትዮጵያ ያገኘችው በአንደኛ ንግስት ምዕራፍ 10 ላይ እንደተጻፈው ንግስተ ሳባ ወደ ሰሎሞን በሄደች ጊዜ ነው። ንግስተ ሳባ የሰሎሞንን ጥበብ ለማየትና እግዚአብሔርን ለማመስገን በአንደኛ ንግስት ምዕራፍ 10 ላይ እንደምናነበው ያን መነሻ ተደርጎም በተለያዩ የታሪክ ጸሐፊዎች እንዳተቱት ጥበቡን ለማየት ሄዳለች ከነ ሰራዊቷ ሄዳለች። ስለዚህም ለቤተ መቅደሱና ሰሎሞን ላሰራው ለቤተ መንግስቱ ቅርብ የሆነ ቦታ ዛሬ ቀራኔው ጎልጎታ የሚባለው ጌታ የተሰቀለበት ያ ስፍራ ያ አካባቢ ከከተማ ወጣ ያለ ለብዙ ሰራዊት ማረፊያ እንዲሆን የተመቻቸ ከከተማ ወጣ ያለ ስንል በዛኛው ቅርጽ ነው። በቀድሞ ግን ለቤተ መቅደሱና ለቤተ መንግስቱ ቅርብ የሆነ በዚህ ቦታ እረፊ ብሏታልና፣ ዴር ሱልጣን የንጉስ ማረፊያ የንጉስና የሰራዊት የነገስታት ማረፊያ በኋላ ላይም ልጇ ቀዳማዊ ምኒልክም ተመልሶ ሲሄድ በዚህ አካባቢ አርፏል። ሶስት ዓመትም በዚያ ተቀምጧል። ከዚያ በኋላ ኢትዮጵያውያን ለንግድ ለመሳለም፣ ለተለያየ ግንኙነት ሲሄዱ የንግሥተ ሳባ የዲፕሎማሲያዊ ግንኙነት ጀምሯል። ለምሳሌ የኢትዮጵያ መንግስት ባለስልጣን የነበረው ጃንደረባው ባኮስ ባሪያ ስራ ምዕራፍ 8 ላይ ሲሄድ ያረፈው እርሱ ነው። እነዚህ ታሪኮች የሚያሳዩን ሁሉም አልተጻፈም እንጂ በየዘመናቱ ነገስታት፣ ሹማምንት፣ የመሳሰለው ህዝቡም እየሄዱ ይሳለማሉ፣ ይሰግዳሉ። በኦሪቱ ስርዓተ አምልኮ እግዚአብሔርን ማምለክን በአዲስ ኪዳኑ ደግሞ ነገረ ክርስትናን በማመን በዚያ ቦታ ኢትዮጵያውያን ያርፋሉ። በ328 ዓመተ ምህረት ጀምሮ ከክርስቶስ ልደት ወዲህ ማለት ነው። ኢትዮጵያውያን መናኞች ደግሞ ዴር ሱልጣን ቀድሞም የኢትዮጵያ ነው የሚለውም በማመንና በዘመኑ የነበሩ የንግሥት ዘመን ነው። በዘመኑ የነበሩ ሹማምንት ፈቅደው በዴር ሱልጣን መናኞች መኖር ጀምረዋል። ስለዚህ በሳባ የተጀመረው በ328 የጸናው የዴር ሱልጣን ስፍራ ዛሬ ግብጾችና ሌሎችም ተናጥቀው የወሰዱት ሰፊ ቦታ ያ ማለት ጎልጎታም ወይም ቀራኒውም ጌታ የተሰቀለበት የተገነዘበት የተነሳበት መቃብሩ የሚገኝበት ቦታ በጥቅሉ ቦታው ዴር ሱልጣን ይባላል። ስለዚህ መናኞች ኢትዮጵያውያን እየሄዱ በዚያ በምነናየት ይኖሩ ነበር። በቅዱሳን ገድላት በኢትዮጵያ ታሪክም ኢየሩሳሌም ሄዱ ኢየሩሳሌም ሄዱ ሲባል የሄዱ ሁሉ ዴር ሱልጣን ያልፋሉ ከቀራኔው በረከት ይሳተፋሉ። በዚያም ያልፉ በዚያ ያልፋሉ በምንና ተሳልሞ የሚመለሱ ደግሞ ይመለሳሉ። እነ ቅዱስ ላሊበላን ታሪክ ብናይ ብናይ የነ አጼ ካሌብን ቀድሞ የኢትዮጵያ ታሪክ ብናይ የተለያዩ ነገስታት ታሪክ ብናይ የእነ አቡነ ተክለሃይማኖትንም ደግሞ የቅዱሳን ታሪክ ብናይ ኢየሩሳሌም ሄዶ እንደተመለሱ አፈሩን ይዘው እንደመጡ የኢትዮጵያን ገዳማት ሲያስፋፉ ኢየሩሳሌም ተሳልሞ ይሄ ሁሉ ጉዞ ዴር ሱልጣን ላይ ነው። ታዲያ ዴር ሱልጣን አሁንም የቀዳም ሶር በዓል የሚከበርበት ትንሳኤው የሚከበርበት እርገት ሲሆን እርገት የሚከበርበት ማህሌት የሚቆምበት ሁለት ቤተ መቅደሶች አሉን። የመድኃኔዓለምና የቅዱስ ሚካኤል ጠባ ቤተ መቅደሶች አሉ። እንግዲህ ዴር ሱልጣንን ካነሳን ላይቀር በጣም በችግር ውስጥ ነው ያለው። ይህ ችግር በይፋ የተጀመረው በ1780 ዓ.ም ገደማ ነው። በ1777 ወይም 80 ዓ.ም ገደማ ኢብራሂም ዥሁር የሚባል የግብፃዊ እንግዳ ወደ አባቶቻችን ተጠግቶ አሳርፉኝ ይላል። ግብጽና ኢትዮጵያ ጥሩ ግንኙነት ይልቅም 1600 ዓመት ጳጳሳት ከዚያ እየመጡ ነው የሚባርኩን፣ ክህነትም ሾሙት። በዚህ አይነት በቀና መንፈስ የሚያምኑ አባቶቻችን ይህን እንግዳ ቤት ሰጥተው አሳረፉት። ሆኖም ግን እርሱ ሌላ ተልዕኮ ይዞ መጣና ቋንቋውንና አካባቢያዊ ሁኔታዎችን በመጠቀም የአባቶቻችንን ርስት እየገፋ በእድሳትና እና በተለያየ ሰበብ ይዞታ እያጠናከረ በበር ወጥተው ሲመለሱ በር ዘግተ አላስገባ እያለ ጭራሹኑ እዚያም እኛውነን እዚህም ደግሞ የዚህ ገዳም የበላይ እኛ ግብፃውያን ነን በማለት በእስክንድሪያ ስር ኮኖ እናንተ ያላችሁት ሚለውን በመጠቀም የበላይ ነኝ በማለት አሁን ከ3000 ምዕመናን በላይ ሕዝብ የሚይዘው ትልቁ ቤተ መቅደሳቸውን የኢትዮጵያ ይዞታ የነበረውን በዚያን ጊዜ ተነጠቅን ማለት ነው። ይህ ሰው ሲሞት ሌላ ደግሞ ቄስ ጊዮርጊስ አቢብ ጊዮርጊስ የሚላሉ ጊዮርጊስ የሚባል ከግብጽ መጣ። የዚህን አባት የእነሱን አባት ተልኮ ተቀብለው እርሱም እንደዚሁ ወረሽኝ ገብቷልና ይህን ወረሽኝ ልናስወግድ ይገባል ብሎ ምክንያት በመፍጠር በዚያ ሰበብ፣ በወቅቱ የነበረው ደግሞ የኢየሩሳሌም ገዢ ግብፃዊ ነበረ ትውልዱ። ከእርሱ ጋር በመመሳጠር ከንግስት ሌኒ ከዛም በፊት ከዚያም በኋላ በጆርዳን መንግስትም በብዙ መንግስታትም የኢትዮጵያ ይዞታ መሆኑ የተረጋገጠው ነው ሰነዶች በወረርሽኝ ሰበብ ቦታውን እናጥረ በማለት እንዲቃጠሉ አድርጓል። ከዚያም ባሻገር በእድሳት ሰበብ ያድሱና ቁልፍ ይቀይራሉ፣ በር ይቀይራሉ። በዚህ መግባታት ችሉም ይሏቸዋል። በእንደዚህ አይነት ተጽዕኖ ፈጣሪነት ዴር ሱልጣን አሁን ያለችውን ጠባብ ቦታ ብቻ ይዘው ኢትዮጵያን በብዙ ተጋለው እንዲቆይ ይሆናል ማለት ነው። እንደ መፍትሄ የሚሏቸው ጉዳዮች አሉ? አዎ፣ እንደ መፍትሄ የምናየው መጀመሪያ ስለ ዴር ሱልጣን ግንዛቤው ይኑረን ነው ኢትዮጵያውያን በሙሉ በእውነት። ስለዚህ መጀመሪያ በእስራኤል ሰባት ገዳም እንዳለን፣ ዴር ሱልጣን የተባለ ከንግስት ሳባ ጀምሮ የኢትዮጵያ ይዞታ የሆነ በቅድስቱ ከተማ የተቀደሰ ቦታ እንዳለን ግንዛቤ ይኖር ነው። በዲፕሎማሲያዊ መንገድ የሚከታተል ጠንካራ ብሔራዊ ኮሚቴ አገር በቀል የሆኑ አባቶች፣ ጳጳሳት፣ ምሁራን፣ የዩኒቨርሲቲ ምሁራን፣ አጥኚዎች፣ የዚያም ገዳም አባቶች ያሉበት ጠንካራ ኮሚቴ ያስፈልጋል። እንደ ሶስተኛ ማነሷ ሚዲያዎች ናቸው። እንግዲህ ሚዲያው ጉልበት አለው። ብዙ ነገር በሚዲያ ነው ተጽዕኖ መፍጠር የሚቻለው። የኢትዮጵያ የእስራኤል ገዳማትን ሊዘግብ ይገባል። ለትውልድ ማሳወቅ ይገባል። ዛሬ በእጃችን ነው ቴክኖሎጂ። ልጆቻችን ሁሉ ስልክ ይዘው ነው የሚዞሩት። የኢትዮጵያን ገጽታ ከሚያሳዩ አንዱና ዋነኛው ነጫጭ ለብሰን በስርዓት አንድነት ሆነን ኢትዮጵያና ኤርትራውያን አንድነት ሆኖ ለሌላ ሁሉ እንዲሁም ማሳያ የሆነ ስርዓት አምልኮ ሲፈጸም የኢትዮጵያን ገጽታ ማሳያ ነው። ከዚህ አንጻር ሚዲያዎች ይህን ሊዘግቡት ከምን በላይ የዴር ሱልጣንን ጉዳይ በተለያየ ቋንቋ መጀመሪያ ለሕዝባችን ሊያሰርጹት ከዚያም ደግሞ ለዓለም አቀፍ ሚዲያዎች ባለቤት ነው እና መጫወት ያለበት ባለቤቶች ነና ሚዲያዎች ትኩረት ሊሰጡት ይገባል ብዬ አስባለሁ። በጣም ጥሩ ሀሳብ አነሱልኝ። ምክንያቱም እዛ ያሉት ገዳማት ለእኛም ሌላ የዲፕሎማሲ መስመር እና የዲፕሎማሲ ስራ ሊሰራባቸው የሚችሉ ቦታዎች ስለሆኑ እንደ መጨረሻ ነገ ትንሳኤ ነው። ዛሬ እንግዲህ ቅዳም ስዑር ነው፣ ቀደም ብለን አንስተናል። ስለ ነገ እንኳን አደረሳችሁም ይበሉልን የሚለውንም ቃል ሀሳብ እንቀበልና እንጨርሳለን። መልካም ከምንም በላይ ለዚህ ሌሊት ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። በኢየሩሳሌም ገዳማት ለሚያከብሩና በመላ ኢትዮጵያ እንዲሁም በመላ ዓለም ብርሃነ ትንሣኤውን ለሚያከብሩ በሙሉ በዓሉ የሰላም የጤና፣ የበረከት በዓል ይሁንልን። ሀገራችን ሰላም ያደርግልን። የበለጠ በደስታ ልክ ዛሬ በቀጤማ በዓል ሀጸማ ያሀይ የጥፋቷ ጎደለ ብላ ግቢቷ እንዳበሰረች ከአይናትም ቀጤማ እያደሉ እንዳበሰሩ ለሊት ደግሞ ተንሳኤ ከያለን ብርሃነ ተንሳኤውን እንደምን ለኢትዮጵያም የብርሃን ዘመን የሰላም ዘመን የወንድማማቾች ታርቀው ሰላም ፍቅር ወርዶ ለማቱ አድጉ በአንድነት አገራችንም በገዳማትም በአድባራትም በሰላም በፍቅር በመልካም ነገር የበለጠ እንድናከብርም ደግሞ እመኛለሁ። እናም በእውነት ከቤተሰቦች ጀምሮ የእናንተንም ተቋም ኦርቶዶክሳዊያን አጠቃላይ የኢትዮጵያን ሕዝብ በሙሉ የሰላም የጤና የደስታ የበረከት በዓል እንዲሆን እመኛለው። ኢየሩሳሌም የምንጓዝም ደግሞ እንደዚሁ በዚያ የሚደረገው በዓል በሰላም አከናውነን በሰላም ወደ ሀገራችን እንድንመለስ እመኛለሁ። ዴር ሱልጣን ድንበራችን ተከብሮ ህጉ ተስተካክሎ ገዳሞቻችንን እንኳን ኦርቶዶክሳዊያን ሌሎችም ኢትዮጵያውያን ተመቻችቶላቸው ሄደው በገዳሞቻችን በረከትም እንዲያገኙ ኩራታቸውንም እንዲገልጹ እመኛለሁ። በጣም እናመሰግናለን ቀሲስ። እግዚአብሔር ስጥልኝ። ክቡራን ተመልካቾቻችን፣ ከእንግዳችን ጋር የነበረን ቆይታ ይህንን ይመስላል። ስለነበረን የአብሮነት ጊዜ ከልብ እናመሰግናችኋለን። በያላችሁበት መልካም በዓል ሆንላችሁ። መልካም ቀን